ጉባኤ ኤፍሶን በ431 ዓ ም የተደረገው እና የጉባኤ ኤፍሶን ዋናው መካሄድ እሺ፣ ይቅርታ በጣም ችግር አይደለም፣ ይለፈኝ ማለት ይቻላል። ያው ነጥብሽ ዜሮ ነው ማለት ነው፣ ነጥብ ይውድቃለ። ይለፈኝ እና ቁጭ ብለን አንችን እየጠበቀን ሄዳልም እያዛችሁ ነው። ግን ፌር እንሆና ለሌሎችም ያው ደቂቄ ስለሆነ ችግር የለም። በአንዴንትነዋል የንስጥሮስ ክህደት ነው፣ የመካሄዱ ዋናነት ነው፣ የንስጥሮስ ክህደት ነው። ክደቱን ምን? ይህንን ጥያቄ ሌላ ሰው ይመልሰዋል ወይስ እኛው? እዚሁ ጋር ትንሽ ነገር ነበረንበት አለው። እዚጋ መመለስ ትችላለሁ። አሁን ላይ በጣይ አይ ምናልባት ያው አካሄድ እዚህ ላይ አንድ ሰው የተጠየቀውን ድጋሜ ሌላ ሰው ማብራራት አይችልም። ምክንያቱም እሷ እየተጠየቀች ሌላ ነገር ማየት ስለሚችሉ አንድ ሰው የተጠየቀው መመለስ አይችልም። እናንተ ማብራራት ትችላላችሁ። ኦሬዲ ስለተጠየቀ መልሱት በአጭሩ። የኤፌሶን ጉባኤ ሶስተኛው ዓለም አቀፋዊ ጉባኤ ነው። እንግዲህ አሁን ዓለም አቀፋዊ ጉባኤ ሲባል ምን ማለት ነው ተባብለናል። ጥንት ላይ በአምስተኛው ክፍለ ዘመን በአራተኛው ክፍለ ዘመን አካባቢ በነዚህ በተለይ በሁለቱ ክፍለ ዘመናት ላይ በዓለም አቀፍ ደረጃ ያሉ እረኞች፣ ጳጳሳት፣ መምህራን በተለይ አምስቱ ፓትሪያርኬቶች እየተሰባሰቡ ጉባኤያትን ያደርጋሉ። እና የመጀመሪያው የኒቅያ ነው፣ ቀጣይ የቁስጥንጥንያ፣ ቀጣይ ደግሞ የኤፌሶን ጉባኤ ነው። እነዚህ ሶስቱ በዓለም አቀፍ ደረጃ የተካሄዱ ጉባኤያት ናቸው ውስጥ እና በዚህ የኤፌሶን ጉባኤ የተደረገበት ምክንያት ምን ነበረ የንስጥሮስ ክህደት ነበር በዋናነት ንስጥሮስ የተባለ አንድ ሰው ተነስቶ ነበር አንድ ፓትሪያርክ እና ተነስቶ ምን አለ አንድ ሊቀ ጳጳሳት ኢየሱስ ክርስቶስ ሁለት አካል ሁለት ባህሪ ነው ብሎ ማስተማር ጀመረ እና ክርስቶስ ሁለት ባህሪ ነው ድንግል ማርያምም የስጋው እናት እንጂ የአምላክ እናት ተብላ አትጠራ ወላዲት አምላክ አትባልም እያለ በግልጽ ማስተማር ጀመረ ከሱ በፊት አንድ ሁለት መምህር አልነበሩ? ዲያድርስ የተባሉ ዲዮድሮፍ ታርሰስ እና ማን ነው? ማን ነበረ? በጌታስ የታርሰሱ ዲያድር እና የሞፕሲስት ያው ማን ነበር? ዶዶሮስ ዶዶሮስ ዶዶሮስ ዶዶሮስ ዶዶሮስ ዶዶሮስ ዶዶሮስ ዶዶሮስ የንስጥሮስ አስተማሪ ዶዶሮስ። ቴዎድር ኦፍ ሞርሲስቲያ እና ዲያድር ኦፍ ታርሴስ እነዚህ ሁለቱ ጥንታውያን ከንስጥሮስ ቀደም ብለው ንስጥሮሳዊ ትምህርትን ያስተማሩ ሰዎች ናቸው እና በኋላ ላይ ንስጥሮስ እነዚህን ሰዎች ትምህርት ይዞ በግልጽ ማስተማር ጀምረ። በኋላ ንቅዱስ ቄርሎስ ተነስተው ይህንን ነገር መልሰቱ። በስተመጨረሻ የኤፌሶን ጉባኤ ተካሄደ በአለም አቀፍ ደረጃ ከዛ በዓለም አቀፍ ደረጃ የተካሄደው የኤፌሶ ጉባኤ ምክንያቱ የንስጥሮስ ክህደት ሲሆን ክህደቱም ክርስቶስ ሁለት አካል ሁለት ባህሪ በማለቱ፣ እመቤታችንም ወላዲት አምላክ አይደለችም በማለቱ በአጭሩ። እሺ፣ ቀጥል። ሰማለሽ፣ ሳራ። የቀድሞ ተጠያቂ ነሽ መሰለኝ። ገብቻለሁ። ታዊነት በመጽሐፍ ቅዱስ አሳይ መዳን በሶስት ይከፈላል። በኛ ቤተክርስቲያን ውስጥ እሱም ድነናል፣ እንድናለን። ደግሞ ድነናል፣ እየዳንን ነው፣ እንድናለን ነው። ድነናልን ስንስን ስናነሳ ምንጠቅሰው ጥቅስ ኤፌሶን ሁለት ስምንት ነው። ጸጋው በእምነት አድኗቸዋል ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም፣ የሚለው ይነሳል። እየዳንን ነው ስንል ደግሞ የፊልጵሶስ ሁለት አስራ ሁለት ይጠቀሳል። በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ይህም ያስርዳና ላይ ደህነት የሚጀምርና የሚፈጸም ነገር እንደሆንም ያሳየናል። እና ደግሞ ገና እንድናለን ስንል ደግሞ የምንጠቅሰው ጥቅስ እስከ መጨረሻ ማቴዎስ 24 ቁጥር 13 እስከ መጨረሻ የሚጸና ግን እርሱ ይድናል። ደህናናል ስንል በእምነት አምነን ተጠምቀን ቅዱስ ቁርባን ስንሳተፍ እንድናለን። ከዛ ደግሞ በቅዱስ ቁርባን ስንካፈል በነሳ ህይወት ወደዚህ ብርሃን ከመጣን በኋላ በብርሃኑ ስንመላለስ ደግሞ የመዳናችንን ሂደት እየዳን ነው እንላለን። መጨረሻም ደግሞ ያው ሞተንም አንቀርም የክርስቶስ ኢየሱስ እንደተነሳው እኛም ሞተን አንቀርምና እንነሳለን። እንደ ተስፋ ክፍሉ እሱም ደግሞ እንድናለን ብለን እንገዋለን ማለት ነው። ጥሩ እሺ፣ እግዚአብሔር አክብርልን። ሳሙኤል ይሰማል? ይሰማለሁ። እሺ ከአንድ እስከ አምስት መለጠልኝ። አምስት እሺ፣ ነገረ ቤተክርስቲያን ነገረ ቤተክርስቲያን፣ አስር ጥያቄዎች አሉ። ተራ ቁጥር ንገረኝ። አምስት እሺ፣ ጥያቄ ቁጥር አምስት እሺ እሺ እንዲህ ይላል የቅዱሳን ምልጃ እና ነገረ ቤተ ክርስቲያን ምን ያገናኛቸዋል? የቅዱሳን ምልጃ እና ነገረ ቤተ ክርስቲያን ምን ያገናኛቸዋል? ቤተ ክርስቲያን መጀመሪያ ኮንሴፕቱ ላይክ ጉባኤ ነው፣ ጉባኤ ነው። ያቺ ጉባኤ ደግሞ በምድር ላይ ያለን እኛ ሩጫችን ያልጨረስን ክርስቲያኖች እና በሰማይ ያሉ ቅዱሳን ኅብረት የሚያደረጉበት ጉባኤ ነው ጥቅሱን ቁጥሩን አላስታውስም፣ ግን ቅዱስ ጳውሎስ የሆነ ደርሳችኋል ደርሳችኋል ምናምን ይልና ወደ መላእክት ማህበር ምናምን ወደ በኩራት ማህበር መላእክት ወዳሉበት የጻድቃን መንፈሶች ምናምን ወዳሉበት ከተማ ደርሳችኋል ምናምን ይልና ላይክ ቤተ ክርስቲያን ማለት አንድ ከተማ ውስጥ ሆና ቅዱሳን፣ ጻድቃን፣ ሰማእታት፣ መላእክትም ያሉበት ምናምን እኛ ደግሞ እዚህ ምድር ላይ ያለን ድህነታችን በመፈጸም ላይ ያለን ክርስቲያን ያለንበት ህብረት ነው። ድነታቸውን አይሚን ሩጫቸውን ጨርሰው በሰማይ ያሉ ቅዱሳን አንድ አካል ስለሆነ ቤተክርስቲያን ላይክ ቤተክርስቲያን የክርስቶስ አይሚን አካል ናት። አይሚን ክርስቶስ ራሱ ሆነ ቤተክርስቲያን ሰው፣ እያንዳንዳችን ደግሞ ብልቶች ነን ማለት ነው። ስለዚህ አንዱ ብልት አንዱን ብልት ያግዛል ማለት ነው። አንዱን ብልት አንዱን ብልት እያገዘ ምናምን እኛ ሩጫችንን ያልጨረስነው እነሱ ሩጫቸውን የጨረሱ ቅዱሳን በጸሎታቸው እያገዙ ምናምን ድህነታችንን እንድንፈጽም ይረዱናል። ምንድን ነው በጠቅላላው ቤተ ክርስቲያን ጉባኤ ናት። ያቺ ጉባኤ ሩጫቸውን የጨረሱ ቅዱሳን እና እኛ ያለንበት በክርስቶስ ኢየሱስ ራስነት ሁላችንም ተጋጥመናል። በቅዱስ ቁርባኑ በኩል ላይክ ጳውሎስ ቆሮንቶስ ላይ አንዱን ስጋ እንካፈላለን እና ምናምን ከዛ የተነሳ አንድነን ምናምን የሚልበት ፓርት አለ። ሰው ከቅዱስ ቁርባን የተነሳም ላይክ ቼይን አለ ጎልደን ቼን የሚባል ነገር ሁላችንም የተያያዝንበት ቼን አለ። በዛ ውስጥ ሩጫቸውን የጨረሱ ቅዱሳን ለእኛ በጸሎት በማገዝ ምናምን ድህነታችን እንድንፈጽም ይረዱናል። እሺ፣ እግዚአብሔር አክብርልን። አሁን እንግዲህ የሚጨምረው ነገር ኑሮ አይደለም። በጣም ቆንጆ ቆንጆ ነው። ምናልባት አርቲኩሌት ለማድረግ ያህል ሰማው ለሰው ጆሮትን በሚል መልኩ ምንድን ነው ነገረ ቤተክርስቲያንና ምልጃን የሚያገናኘው ነገረ ቤተክርስቲያን? እንግዲህ አሁን ስለ ቤተክርስቲያን ስናወራ ቤተክርስቲያን የሰዎች የምእመናን ጉባኤ፣ ህብረት ወይም አንድነት ናት ተብሎ የለ እንግዲህ ውስጥ አንድነት ከሆነች እያንዳንዳችን ብልቶች ነን ተብሏል። ምንድ ነው አይነ የሆነ ነገር ሲያስፈልገው እጅህ መቶ ያግዘዋል። ስለዛ አንዱ ልጅ ሌላውን ብልት ስለሚያግዝ በቤተክርስቲያን ውስጥ እያለን እያንዳንዳችን ብልቶች፣ አንዳችን አንዳችን እናግዛለን። የቅዱሳን ሲሆን እነሱ ሩጫቸውን ስለጨረሱ አሁን ሳሚ እንዳለው ሩጫቸውን ጨርሷል። ለእነሱ ምንም የሚያስፈልጋቸው ነገር የለም። አሁን እነሱ ሩጫ የለባቸውም። ስለዚ ሩጫቸውን ጨርሰው ከጌታ ጋር ሆነው ስለኛ ጸሎትን ያሳስባሉ፣ በጸሎት ያሳስቡናል። ስለዚ አንዱ ማገዝ ነው ከነገር ኤርሲያን አንጻር የቅዱሳን መጃ አስተያዩት አንዱ አንዱ የማገዝ ጉዳይ ነው። ከኤርሲያን ስለማይወጡ ልክ በስጋ ሁን ሲለዩ ከእኛ ቅዱሳን ከኤርሲያን ይነጠላሉ አይነጠሉ፣ ከቤተክርስቲያን የሚነጠሉ አይደሉም። ዕብራውያን ምዕራፍ አስራ ሁለትን ጠቅሶ ነበር ሳሚ። ወደዛች ወደ ሰማያዊቱ ኢየሩሳሌም የደረስንበትን የሚያስገርም ስፍራ ማለት ነው። አሁን የእግዚአብሔር ከተማ ወደ እግዚአብሔር ከተማ ደረሳችኋል በተባለ አሁን ወደ እግዚአብሔር ከተማ ውስጥ ገብተናል። አንድ ከተማ ውስጥ ያለነን ሁላችን መላእክት የቅዱሳን መንፈሶች እኛ ራሳችን ሁላችን አንድ ላይ አንድ ከተማ ውስጥ ገብተነው። ስለዚ፣ አንድ ሲቲ ስላለ በመንፈስ ስናየው ማለት ነው። አሁን እንደዚህ በስጋ ስታዩት እላይና አታች አሜሪካና ኢትዮጵያ ምን አይነት ነገር ነው መሰለው የሚታያቸው አይደል? በመንፈሳዊ አለም ግን ክርስትና መንፈሳዊነት ነው፣ እና በእምነት መነጽር ስናየው አንዲት ከተማ ውስጥ ያለ ትልቅ ኢምፓየር ነው የቤተ ክርስቲያን ማለት ነው፣ እና እዛ ላይ የሁሉ ዳኛ እግዚአብሔር አለ። የሀዲስ ኪዳን መካከለኛ የሚሆን ክርስቶስ ኢየሱስ ደግሞ አለ ከአቢ እንደሚልቅ ወደሚናገር ወደ ምርጫ ደ ደርሳችኋል ተብሎ የተነገረ ማለት ነው። እና እዚህ ውስጥ ያለ አንዱ አንዱን የመርዳት ጉዳይ ነው ምልጃ እንደዛ ነው። እሺ ማለት ነው ልክ ቆሮንቶስ ላይ አንዱ አይን ምንድነው አይን እጅን አታስፈልገኝ አይን እጅን አታስፈልገኝ ቢለው እንደማይችል አንዳችን አንዳችን አታስፈልጉ ይሆናል አንችል። ልክ እዛ ጋር በዋናነት ስለ ጸጋ ስጦታን የሚናገረው ግን ልክ እንደዚህ ያለ ነው ማለታችን ነው። እሺ እሺ ኤሚሊ ኤሚሊ አለሽ? ይሰማል አይሰማም? እሺ ወደ ሳራ ልሂድ። ኦኬ መጣሽ? አይሰማም ድምፅሽ ኮኔክሽን የናመሰለን ይሰማል። አሁን እኔ ጋር ይሰማል። አሁን ይሰማሻል? እሺ ከአንድ እስከ አምስት ምረጭልኝ። ሶስት ሶስት፣ እሺ። ምስጢረ ስላሴ ነው። አስራ አራት ጥያቄዎች አሉ። ተራ ቁጥር ንገሪ። እሺ ኦርቶዶክሳዊት ቤተ ክርስቲያን ውስጥ ትምህርተ ስላሴን የሚደግፉ የመጽሐፍ ቅዱስ ጥቅሶች የትኞቹ ናቸው? ኦኬ ከመጽሐፍ ቅዱስ ጥቅስ ትምህርተ ስላሴን የሚደግፉ ወይ ደግሞ ስለ ትምህርተ ስላሴ የሚያብራሩ ጥቅሶች ማለት ነው። እሺ እየገለሽ ነው የዮሐንስ አይ አይደለም አይደለም፣ ኖት ይዤ ነበር ታውኩት። በቃ የዮሐንስ ወንጌል ምዕራፍ አንድ ቁጥር አንድ ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር የሚለው ማለት ነው። ከዛ ዮሐንስ ወንጌል ምዕራፍ 17 ቁጥር አምስት እነዚህ ናቸው ለጊዜው ማስታወስ የቻልኩት። ሁለተኛ ጥቅስ አኬ ደግማለች። ተቋርጣቢ ነበር ዮሐንስ ወንጌል እና ምንድን ነው ያለችው? ሁለተኛ ጥቅስ ያልኩኝ ዮሐንስ ወንጌል ምዕራፍ 17 ቁጥር አምስት ላይ ቆይ አንድም አስታወስኩ፣ ቆይ አስታወስኩ። ዮሐንስ ወንጌል ቁጥር 14 አይ ሚን ምዕራፍ 14 ቁጥር 16 ላይ ምንድን ነው የሚለው? እነዚህ ሶስቱ እንትን ነው። በዛው ሌላም አለ፣ ማቴ 28 ቁጥር 19 ላይ ላምብባ ጥቅሱ ላምብባ

እሺ የማቴዎስ ወንጌል ቁጥር ሚን ምዕራፍ 28 ቁጥር 19 ላይ ደግሞ እንዲህ እንትን እንግዲህ ሂዱና አህዛብን ሁሉ በአብ በሁሉ በመንፈስ ቅዱስ እያደቀም እያጠመቃችሁ ደቀ መዛሙርት አድርጓቸው የሚለው ጀምር እ በቂ ነው መሰለኝ። አዎ እንግዲህ የስላሴን ትምህርት የስላሴ ትምህርትን የምናስረዳባቸው የመጽሐፍ ቅዱስ ክፍሎች በጣም በርካታ ናቸው። እንደሚታወቀው አሁን የሚለ ካለቻቸው ውስጥ መጀመሪያ ቃል ነበረ ቃልም በእግዚአብሔር ዝን ነበረ ቃልም እግዚአብሔር ነበረ የሚለው እነዚህ አሁን ቃል ከእግዚአብሔር ጋር ነበረ ወይም በእግዚአብሔር ዝን ነበረ ስለሚል ቃል ከእግዚአብሔር የተለየ አካል እንደሆነ ያሳያል። ከእግዚአብሔር የተለየው ያ አካል ቃል እራሱ ደግሞ እግዚአብሔር እንደሆነ ከዛው ጋር ቃልም እግዚአብሔር ነበረ ብሎ ስለሚናገር ቃል የተለየ አካል ግን ደግሞ እግዚአብሔር እንደሆነ ደግሞ አሳይቶ፣ ሌላ እግዚአብሔር ነበር አይደለም። ጋር ይዘህ የሚለው ቃልም ሌላ እግዚአብሔር ነበር አይደለም። ምክንያቱም ቃል ሌላ እግዚአብሔር አይደለም ከአብ ጋር አንድ እግዚአብሔር ስለሆነ ቃልም እግዚአብሔር ነበረ ብሎ ነው የሚናገርም። ሌሎች ሌሎች ክፍሎች በጣም በርካታ ናቸው። እነዚ ዮሐንስ 17 ላይ የተባለው ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብር እኝ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር። ስለዚህ ዓለም ሳይፈጠር በእርሱ ዘንድ ክብር ነበረው። ስለዚ አካል የሌለውን ነገር ክብረ ነበር ኑሮ ተቀምጧል አይባልም። ስለዚ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ብሎ ሲናገር ነው ያለን። ጌታችን ኢየሱስ ከመንፈስ ቅዱስ ጋር በተያያዘ እነዚህ ዮሐንስ ወንጌል ምዕራፍ 14 ምዕራፍ 15 ምዕራፍ 16 እነዚህ በተለይ ሶስቱ የማጽናኛ ምዕራፎች ይባላሉ። ጌታችን ተለይቷቸው ሊሄድ ስለሆነ ሐዋርያቱን ግን ደግሞ መንፈስ ቅዱስ ይልክላቸዋል ወላጆች እንደሌላቸው ልጆች እንደዚ አይተዋቸውም። ስለዚ ምን እያለ ይናገራቸዋል። ምንድን ነው አብ ደግሞ እኔም አብን እለምነዋለው ሌላ አጽናኝን ይሰጣችሁ ዘንድ ይላል ኦኬ ሌላ አጽናኝን ይልክላችሁ ዘንድ መንፈስ ቅዱስን ማለት ነው ሌላ አጽናኝ ብሎ የሚጠራው ከአብም ከወልድም ሌላ የሆነ ማለት ነው ወይም ከወልድ ሌላ ዘንድ አብ ነው የሚልከው አብ የሚልከው ራሱን አይልክም መች ሳብ ስለዛ ከአብም ሌላ ማለት ነው ሌላ አጽናኝን ይሰጣችሁ ዘንድ እለምናለው ብሎ ሲናገር አይተናል ስለመንፈስ ቅዱስም ሌላ የጠቀሰችው ምንድነው? የማቴዎስ ወንጌል ምዕራፍ ያስቢጠ በአብ በወልድ እና በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርት አድርጓቸው ይላል። አብ ወልድ፣ መንፈስ ቅዱስ ብሎ ሶስቱን አካላት ይጠራና ከዛ በኋላ ስም ይላል። ስሞች ሳይሆን ስም ይላል። የአብ ወልድ መንፈስ ቅዱስን በአንድ ስልጣን ሲጠራ ማለት ነው። አንድ ስልጣን እንዳላቸው ሲናገር በአብ በወልድ በመንፈስ ቅዱስ ስም ብሎ ይናገራል። ለምሳሌ በጠቅላይ ሚኒስትሩ ስም እንዲህ ተደረገ ቢባል በእርሱ ስልጣን ማለት ነው። በጠቅላይ ሚኒስትሩ ስም እንዲህ ተደረገ ቢባል በእርሱ ትዕዛዝ፣ በእርሱ ስልጣን ማለት ነው። ስለዛ በአብ በወልድ በመንፈስ ቅዱስ ስም ሲባል በአብ በወልድ በመንፈስ ቅዱስ ስልጣን ማለት ነው። ስም የሚለው ስልጣን ያመለክታል። አንድነት ነው። ስሞች ስላላለ አንድ ስልጣን እንዳለ ያመለክታል። ቅዱስ አትናቴዎስ በዚህ መልኩ የስላሴን ትምህርት ያስረዳል። ሌሎች በጣም በርካታ ክፍሎች አሉ። ያው የጠቀሰችው ይህንን ስለሆነ ለጊዜው ችን ተጠቅሳ ካለፈ በቂ ነው። እሺ እሺ ማለት ያሰማለን። እሺ። ሄለን ሳራ ወርድ አለች። ኔትወርክ ነው የሚሆነው። ሄለን አለሽ? ሶስተኛ ጥያቄ ሄለን፣ ከአንድ እስከ አምስት ምረጭልኝ። ሁለት ሁለት ጥያቄ ቁጥር አምስት እሺ። ጥያቄ የፈጣሪ መገለጥ በስንት ይከፈላል? አጠር አድርገሽ አብራለሁ። የፈጣሪ መገለጥ ይከፈላል በሁለት ልንከፍለው እንችላለን። አንደኛው አጠቃላይ መገለጥ፣ ሁለተኛው ደግሞ ልዩ መገለጥ። አጠቃላይ መገለጥ የምንለውን በፍጥረቱ በመገለጡ እንረዳዋለን ራሱ እግዚአብሔር በገለጠላቸው መጠን ማለት ነው። ሁለተኛ ልዩ መገለጥ የምንለው ለድኅነት የሚጠቅመን መገለጥ ነው። ይሄንን እግዚአብሔር በመላእክቱ፣ በነቢያቱ፣ በተአምራቱ ራሱን ክብሩ እየገለጠ በስተመጨረሻ በልጁ ራሱን ገለጠና ዓለምን አዳነው ማለት ነው።